ይቱ ምን ይባላል አሁን ተነስቼ ቅገ ብረጋግ አንተ ዛሬ በጊዜ መጣህ ጎብዝሀል ዋጓን ዩቲዩብ እንዴት ናችሁ? ዊ አር ባክ በ2ሺ18 ስመልሰናል። እንዴት ናችሁ በእናታችሁ? መቶ ሃምሳ ሁለት ሰብስክራይበሩ

ጠፍተናል ዛሬ ስንመለስ በአዲስ ቪዲዮ ለምን እንደጠፋ ምናምን አብራርተን በ2018 ይቅርታ ብለል በ2018 ወደ ዩቱብ መመለሳችንን በሚለው አናውንስ እናረጋለን ማለትለን ማለት ነው። ሞቅ አርጋችሁ ተቀበሉ ለማለት ነው። ይሄ ቪዲዮ ሰብስክራይብ ላንሆናችሁ ሰዎችም ከደረሰ ሰብስክራይብ እያረጋችሁ ቪዲዮውን ላይክ እያረጋችሁ እንድጀምሩት እንጠይቃለን ማለት ነው። ሰው ዛሬ ብ ምን መሰለሽ፣ የዛሬ ቪዲዮ አላማ አክቹዋሊ ምንም ሰራም ርዕስ ምናምን የለውም ካሜራ ከፈተን፣ ከዛ ሆይ ናት ለምን አንሰራም? ለምን መልሰን አሰብል። ያው እንደምታዩት ማይክ ይለም ምናም ስልክ ብቻ ነው እየጠቀምን ያለ ነው። እዚህ ጋር ቁርስ እየበላን ነው፣ ልንበላ ነው አክቹሊ፣ ጧት ነው ገና። ያው ቁርስ ልንበላ ምናምን እዚህ ቁጭ ብላ ያለች ቀለል ያለች ቁርስ። እሱ ብሌክ ለምንድን ነው ከዩቲዩብ የጠፋ ነው? ያው ብዙ ላይፍ ላይ መጋጥም ነገር ቢኖርም ዋነኛው ግን የኛ እንዝላልነት ስንፍና ስንፍና ነው። ምንም የታየ ነገር የለም። ኖቲስ አርጓል። ይሄ ቪዲዮ ከተመለስን በኋላ ያለው ልዩነት ማየት አለባችሁ በደንብ ሲቀረብ ነገር እና በጣም ብዙ ለውጦች ያሉ ይመስለኛል። እንግዲህ ፍርዱን ለእናንተ ትተናል። ኮሜንት ላይ ገብታችሁ ኮሜንት ላይ ያሳውቁና፣ አንዳንድ የምንፈልጋቸው እቃዎችም ነበሩ። ይህንም ቪዲዮ ከመቅረጣችን በፊት ስለሱ መወራት አለበታል። እቃ በጣም አስበን ማይክ ትንሽ አፕግሬድ እናደርግ ምናምን ብለን በፊት የምንሰራበትን ማይክ የበፊቱ ቪዲዮ ላይ ማየት ትችላላችሁ። እና እሱን ማይክ አፕግሬድ እናደርጋለን ብለን አዘን ነበረ። አንፎርችኔትሊ ያ ማይክ የኢትዮጵያ ጉምሩክ ቀለል ያለ የበሬ ዋጋ ስለጠየቁን እጃችን ቢፍ ላይ ነው፣ ቢፍ ላይ ነው ጉምሩክና፣ በጣም ከባድ ቀረጥ ነው የተጠየቀው። በዛ በዛ ምክንያት እጃችን እንዳይገባ ወስነናል። እኛ ራሳችን ራሱ ወስነናል። አይሆንም አይመጣውም። ግን የተቸገረ ነው። በጣም በጣም በጣም የማይሆን ነገር ነው እና እኔ ነበርኩኝ በሰዓቱ ለመቀበል እራሱ የሄድኩት እና ከብሌክ ጋር እየተደዋወልን ነበር። እዛ ከገባው በኋላ እኔ ማን እንደዚህ አይጠይቁም። በቃ ፔናሊ እንትን ታክስ ይኖረዋል ኦብቪየስሊ። እሺ ታክስ ከፍለን እናስገባለን ስል ከታክሱ ቀጥሎ የመጣ አንዳንድ ከባባድ ነገሮች ነበሩ። እና እነሱ ስለተጠየቅን ያው ከቃው በላይ ሆነ። ዞሮ ከቃው በላይ ሆነ። ከተማ ላይ የሚሸጠው ዋጋና እዛኛ ካመጣንበት ከዛ ከታክሱ ጋር ጭራሽ የትዬ ይላል። በጣም ዲፍረንሱ ከባድ ነው። ሰው ብንተውስ፣ ከዛ ደግሞ ባለው ነገር ብንጀምር፣ ባለው በቃ ባለው በሚለው ይኸው ስልክን እየበላን በጣም ትልቅ ስትራግል እንዳለው ሰብስክራይበሮቻችን ማወቅ አለባችሁ፣ ማወቅ አለባችሁ። ቀላል አይደለም። ሶ በጠፋንበት ሰዓት አንዱ ፐርሰናሊ ራሴን ወክዬ ስናገር ከዚህኛው ከቭሎጊንግ ቻናል ጠፋው እንጂ ዩቲዩብ ላይ ኮምፕሊት ላይ አልጠፋውም። ሌላ ዩቲዩብ ቻናል ነበረን፣ ብሌክም የራሱ የሚሰራው ስራዎች ነበሩ። ሶ በዛ በዛ ምክንያት ነው። ግን እኔ እንዴ አጋጣሚ በጣም ስትራግል ሳደርግበት የነበረው ዩቲዩብ ቻናል ነበረ፣ ሞኔታይዝ ሆኗል። አሁን ደግሞ ይሄንን እናንተን ተማምነን ከሞኔታይዝ ቻናል አፍ የፈጠነ በቃ ሞኔታይዝ ማድረግ አለበት። ሼር አድርጉ ምናምን ለምታውቁ ሰዎች። ከዛ በኋላ ይላል ብሎግ ምናምን ዩቲዩብ ግን መጀመር ለምፈልጉ ሰዎች አሁን ዩቲዩብ መጀመር ምርጫ ሳይሆን ግዴታው ነው። ስሩ በቃ ስሩ። ሶሻል ሚዲያ ላይ መግባት አለባችሁ ሁላችሁ። እና የሆነ ማላምንበት ሀሳብ አለ ስለ ዩቲዩብ ሲነሳ ምናምን። እና ዩቲዩብ መስራት ቻይልድሽነት መስሎ የሚታየው በጣም ብዙ ሰው አለ እኛ አገር ውስጥ በተለይ እና እናንተ ምንድን ነው የምታስቡት የሚለውን ኮሜንት ላይ አስቀምጡልን። እኔ ፐርሰናሊ ዩቲውብ እድሜ ገደብ የለውም የለው አሁን ኢትዮጵያ ውስጥ ራሱ ትላልቅ የምትላቸው ሰዎች ኢቨን ቲክቶክ ላይ ትላልቅ ማዘሮች ምናምን ይሰራሉ። ይሄ ምንድነው የሚያሳየው ኮንቴንት ክሬይሽን በጣም ፓወርፉል እንደሆነ ነው። ብዙ አይነት ኮንቴንት አለ። ያው ዞሮ ዞሮ እድሜያችሁን ያማ በሆነ ቁጥር በቃ ፖድካስት የምታወራበት ቁጭ ወደ ምናምን ሰው በጣም ይሄ ካሜራ ላይ ሪላክስ እያደረጋችሁ እየቀለዳችሁ መስራት የማትፈልጉ ሰዎች እንደሱ አይነት ኮንቴንት መስራት ትችላላችሁ። ፖይንቱ ስለዚህ የዕድሜ ገደብ የለውም፣ መስራት የሚፈልግ ሰው መስራት ይችላል፣ ባላችሁ ስልክ ተጠቅማችሁ። ለምን መሰላችሁ? እንደዚህ ብላችሁ ልንገራችሁ ልንገራችሁ። ለምን መሰላችሁ ሰሞኑን እኔ ሞኒታይዝ ያደረኩት ቻን አልነበረ እና እና በጣም ጥሩ ለውጥ አይቼበታለሁ እና አሪፍ ነው። ስለዚህ ስሩ በቃ፣ ሰራላችሁ፣ ይከፈላችኋል። አሁን ዶላር ነው ዝም ብሎ ብር አይደለም፣ ብር አይደለም። ባይዘው ይሄንን በርገር ሚንሽል ፈረጎ ሚንሽል አላርጎ ሜንሽን አልናደርግ የለበት አዎ፣ አልተመቸንም። ማለት በቴስት ዋይዝ ምናምን ሳይሆን ፕሬዘንቴሽን ዋይዝ በጣም ይቀሯል። የሚቀረው ነገር አለ። ቦታ ቀይረን ምግባችንን ጨርሰን የመጣ ነው። ፀሐይ ላይ ቆመን ስልኩ ስልኩ ጋለ፣ ቴምፕሬቸሩ አልቻለም። በጣም በቃ እንቀዝቅዛለን። ላይክ ዘወረስት ፉድ ኮምቢኔሽን አዲስ አበባ ውስጥ የበላው ምንድን ነው? ምን በለች አለ ኮምቢኔሽን ካምባኔሽን ኧረ፣ እኔ እንጃ። እኔ እኮ ብዙ እኔ እንጀራ ነው የምበላው። ብዙ ራሱ መናገር ስለፈለኩ ምን እንደሆነ ራሱ አላውቅም። ስሙ ምን እንደሆነ ራሱ አላውቅም። ግን አብረን እኔ ምን ምን ምን፣ አይ በጣም ያስፈራል እንጂ እርጎ ፎቶን ፍሬንድሺፕ ውስጥ ሬድ ፍላግ የምትላቸው ነገሮች ምንድን ናቸው? ፍሬንድሺፕ ውስጥ አሁን ብዙ ሬድ ፍላጎች አሉ። ለምሳሌ ሱማ የሚነቁረ ሰው ምናምን አለ ይገባል በቀልድ ይገባል፣ ለሰዋል በቀልድ በቀልድ ቅስም የሚሰብረው ሰው አለ። የምር ህይወትን የሚያበላሽል ስንት ሰው አለ። ብቻ እኛ ሁለታችን ጋር ያለ ነገር አይደለም ብዬ ስላሰብኩ ነው እንድናወራበት የፈለጉ። ሪሌት ያደርጋል። አዎ ብዙ ሰው ሪሌት የሚያደርጉት በጓደኛ የተነሳ ብዙ ሰው ላይፉ ሜስዳፕ የሆነበት ስንት ሰው አለ። እና እኔ የመጀመሪያ ነገር ብዬ የምላችሁ እንደ ምሳሌ ጓደኛችሁ ይሄ ፐርሰናል ላይፋችሁ ላይ ገብቶ እንዲያቦካ አትፍቀዱ። በቃ የምሬን ባውንደሪ አስፈልጓል። አዎ ባውንደሪ አስፈልጓል። አዘ ፍሬንድ የሆነ ነገር ምናም፣ በተለይ ደግሞ የሆነ ነገር ስትሰሩ የሚያጣጥል ጓደኛ ዩ ኖ፣ ምንም ቢሆነ በቃ ሰፖርት ማድረግ ያለበት። አዎ ኢቭን እንኳን ነው ምላችሁ፣ እናንተን አደጋ ላይ የሚጥል ነገር አይሆን እንጂ በቃ ገባችሁ፣ ፕሮሰሳችሁን ምናምን እየሄዳችሁበት ያለውን መንገድ ምናምን ሪስፔክት ማድረግ ይገባዋል። እሱ ስለማይፈልግ እንደዛ አይነት ጆርኒ ምናምን እናንተ ላይ መጥቶ ጫና እንዲያሳድር መፍቀድ የለባችሁ። እኔ ጓደኝነት ውስጥ ምለው በቃ ሰፖርቲቭ ያልሆነ ጓደኛ ባፍንጬ ዩጣ ዩጣ ጠፍቶ ጠፍቶ ድንገት መጥቶ ምናምን የሚፈልግ አይነት ጓደኛ ለእኔ በጣም እንዳልተፈጠረ ብራዘር ምናምን የሚል እርዳኝ፣ እርዳታውን የሚል ጓደኛ ደስ አይልም። እና ብዙ ስትራግል ስታደርጉ ምናምን አጠገባችሁ የሌለ እዛ የሆነ ነገር ላይ ደግሞ ትንሽ ነገር አይተው የሚመጡ ትንሽ፣ በጣም ትንሽ ብቅ ጥልቅ የሚሉ ፍሬንዶች ካሏችሁ በጊዜ ሸኟቸው። ነው ነው ፌቨራይት ስትሪመር የምትላቸው ከኛ ሀገር ውስጥ? አዎ ብዙ አላያቸውም፣ ግን የተቆራረጠው ምን ይመጣል ክሊፖች ምናምን ነው አብዛኛው፣ የውጮቹን እና ከሀገር ውስጥ ምንም ድርድር፣ ጀማ ውስጥ ያለ ስትሪመር በጣም አሪፍ ናቸው። ከውጪ ደግሞ ካላችሁ ካይሰናት አይሾ ስፒድ፣ ኧረ በጣም ብዙ ናቸው። እኔ ልጥራ ካልኩኝ በጣም ብዙ ናቸው። ግን እኔ ስፒድ ነው ይመቸኝ፣ ከማንም አይሾ ስፒድ በላይ ኢዲጂ፣ አንቺ ፀዴ ነው ይመቸኛል። አሁን እንግዲህ ወሬውን እየሰማችሁ ከሆነ ላይክ ያረገ ሰው ላይክ ያድርግ። ከዛ ደግሞ ፉድ ሪቪው እንድንሰራ በዛ ዙሪያ ምን ትላለህ? ፉድ ሪቪው ፀዴ አስክ የሚያረግ ሰው ካለ እንሰራላችኋለን እኛ ዝም ብለን ስለምንበላ በላ በየቦታው በዛው ኮንቴንት ብናደርገው አሪፍ። ኦፍ ኮርስ ከተመቻችሁ እንሰራለን። ከዛ ደግሞ እየተንቀሳቀስን አንዳንድ ቦታዎችን የምናይበት ኮንቴንቶች ይመጣሉ። ከናንተ የምንፈልገው ፈልጎ ሰፖርት አድርጉ። የኢትዮጵያ ዩቲዩበር ማለት በጣም ከባድ ነገር ነው። ያው ባይ ዘ ወይ እንዳትሸወዱ ዩቲዩበር ያገኛል ግን ሁሉም አይደሉም። ምክንያቱም እኛ ከዚህ በፊት አንድ ሁለት ቻናል ገንዘብ የሚሰራ ይችላል ነበር አይደል? ሽጠን ነው ነው ተስፋ ቆርጠን ማለት ነው። በቃ ምንም አይሰራም ምን አይደል? የኢትዮጵያ ኮንተንት በጣም ከባድ ነው። ለምን አንደኛ ምክንያት ስጣቸው። የመጀመሪያ ምክንያት ለምን የኢትዮጵያ ኮንተንት ክሬተር መሆን ከባድ ነው፣ አንደኛው በቃ እዚህ ሀገር ቪወር በጣም አላችሁ በአማርኛ ስለምትሰሩ ግን እዚህ የሚታየው ምንም በቃ ቪው ብቻ ነው ቪው ብቻ ምንም ዩቲዩብ ከኢትዮጵያ ቪወሮች ዜሮ ዶላር ምንም ነው ሶ አይቆጥርም ትሰሩ ያው ገንዘብ ምናው ፓሽናችሁም ቢሆን ገንዘብ የማታገኙበት ከሆነ ዌስት ኦፍ ታይም አይደል ሶ ሪዋርድ ከሌለው ከባድ ነው ሶ እናንተ ሰፖርት ማድረግ የምትፈልጉ ሰዎች በደንብ ላይ ካድርጉ ውጭ አሉ ኢትዮጵያኖች ጋር እንዲደርሱ ሼር ምናምን ምናምን አድርጉ እንወዳቸዋለን። እንግዲህ አንተ መጨረሻ ምንድን ነው የቀረኝ? የጥምቀት ነው የቀረኝ። አዎ የመጨረሻ ፍሎጋችን አይ ቲንክ ጥምቀት ጥምቀት ጥምቀት ነው። ባስኬትቦል የመጨረሻ ቪዲዮቻችንን ካላያችሁ ይህንን ዲፍረንሳችንን ለማየት ምን ተለወጠ የሚለውን ገብታችሁ የመጨረሻ ቪዲዮችንን ቪዲዮ መጨረሻ ላይ እናስቀምጣለን፣ ቼክ አድርጉ። ቀጣይ ምን ምን ቪዲዮ እንድንሰራላችሁ የምትፈልጉትን ኮሜንት ላይ ጻፉልን። አረለ ቪዲዮ ከመዝጋታችን በፊት የምትለው ነገር ምን አለ የሚለው ነገር በቃ በደንብ እንሰራ። ሰፖርት አድርጉ፣ ያ ላይክ አድርጉልን፣ ሼር አድርጉልን። ሰፖርት ካላረጋችሁ እንሰራለን ዞሮ ዞሮ አይቀርም እንሰራለን። በዜሮ ቪው ቢሆን እንሰራለን። በአሁኑ ወስነንለታል አይቀርም። ኢናሴ ላይክ ላይክ አድርጉ፣ ሼር ሼር አድርጉ ዊ ኦውት